ሰላም ጤና ይስጥልኝ። እንዴት ናችው? እዚህ ጋር አንድ የደረሰኝ ጥያቄ አለ። እሱ ምን ይላል? አንድ ጥያቄ ነበኝ ከኢትዮጵያ ወደ ውጭ ሀገር ዶላር መላክ ይቻላል ወይ ይላል። እንግዲህ ከኢትዮጵያ ወደ ውጭ ሀገር ዶላር መላክ የምትችሉት እንዴት ነው? አንድ ኢምፖርት ኤክስፖርት ላይሰንስ ሲኖራችሁ፣ ነጋዴ ስትሆኑ፣ በእንደዛ አይነት መልኩ ያው ወደ ውጭ ሀገር ብር መላክ ትችላላችሁ ማለት ነው። ሌላው ደግሞ ምንድነው? ተማሪ ስትሆኑ፣ ተማሪ የውጭ ሀገር የምትማሩ ስትሆኑ ወይ እናንተ ወይ ቤተሰቦቻችሁ እንግዲህ ያው ለዛ ለውጭ ሀገር ትምህርት ቤት የሚከፍለው ገንዘብ ያ በዶላርና በይሮ ሲሆን እንደዛ መላክ ይችላል ማለት ነው። ሌላ ደግሞ ምንድነው ለሕክምና ስትሄዱ ያው ለሕክምናም ሲሆን ያው የውጭ ሀገር ከሆስፒታሎች ያው የሚቀበሉት ገንዘብ በዶላር እና በዩሮ ስለሆነ ያንንም ገንዘብ በዚያ ማስተላለፍ ትችላላችሁ ማለት ነው። በተረፈ ግን ከነዚህ ጉዳዮች ውጪ ከኢትዮጵያ ወደ ውጭ ሀገር ዶላርም ሆነ ኢሮ ምንም ገንዘብ ማስተላለፍ አይቻልም፣ መላክ አይቻልም ማለት ነው። ተረፈ ሁላችሁም በያላችሁበት ሰላም ዋሉልኝ። ቻው ባይ ባይ።